ስራ የለህም ለምትሉኝ ማለት ነው። በመጀመሪያ ቤቴን ላሳያችሁ። ይታያችኋላ። ቤቴ ይህን ይመስላል። በጣም ጸዴ ቤት እና በጣም የሚያምር ትልቅ ቤት ነው። ያው ወደዚህም አለ ግን እስኪ ይሄኛውን ላሳያችሁ ላችሁ። ያኛው አዳራሽና እዚህ ጋር ስዳሴ አለ። ዋናው ግን ትልቀኛው፣ በስራም ትንሽ የሚጎዳኝና የሚበዛብኝ ይሄኛው ቤት ነው። እንደምታዩት በጣም ነው የሚያምረው። ትልቅ አዳራሽ ነው። እና ስራ አለኝ። ስራ የለህም፣ ብዙ ጊዜ ሶሻል ሚዲያ ላይ ነው ምናይ የምትሉኝ ሰዎች ከአሁን በፊትም ቪዲዮ ሰርች የነበረ ቪዲዮ ጀስት አላያችሁት አልደረሳችሁ ይሆናል እንጂ ስራ አለኝ። አሁን እሺ፣ ጀስት ወደ ስራው ኒድ ወደ ስራው ለመግባት የሚያስፈልገን ነገር አበስኩ ከበርኩ ልጃችን ለመጀመሪያ ስራ ለመግባት የሚያስፈልገው ሩጫ ነው። ፋሚሊ ወላ ዘና ያደርጋችኋል ብዬ ስላሰብኩ ነው። ግን መጀመሪያ እንደ ፕራንክ ላደርጋችሁ ብዬ ይረጥ ወላ ካዶ ለዛ ነው ሸረጥ። ሰላም ፋሚሊ፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኤርሚ ዩቲዩብ ተከታታዮች በሙሉ ያው ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ። እሺ እና ደግሞ ካልበትትሉና የደወል ምልክቷን ትጫናላችሁ። እንደዚሁም ቪዲዮ ላይክ በማድረግ ጀምሩ። መጀመሪያ ላይ ግን የሮጥኩት ማለት ነው ይሆናል፣ አይደለ? እንደ ፕራንክ ድንገት እንድደነግጡና እንድስቁልት በማሰብ ነው። ያው ስም የሳቅ ምንጭ መባሌ ካልቀረ ፈገግ ላድርጋችሁ ብዬ ነው። እና ደግሞ አብዛኞቻችሁ ስራ የለህም ስራ የለህም ስራ የለህም የምትሉኝ ሰዎች ይውላችሁ ከአሁን በፊት ቪዲዮ ሰርቻለሁ። ጀስት ስራዬ ይሄን ይመስላል። ትልቅ ቤት እኮ ነው የማጸደው። እስኪ እኔን ያክል እንደምታጸደዋላችሁ? የምሬ መዳም ቅመሞች እኳ አንገናኝም። እንደውም ማለት ነው ከኒ በላይ የምትከፈሉ ስራችሁ ከኒ በታ ሆነ ብጋራችሁ ከደሞዛችሁ እንድታካፍሉኝ እፈልጋለሁ። እና ደግሞ በዚሁ አንድ ወሬ ልንገራችሁ። ዛሬ የደወልኩላችሁ በሙሉ ማለት ነው ናፍቃችሁኛል እያልኩ ስደውልላችሁ የነበራችሁ ሁላችሁም ናፍቃችሁኝ ሳይሆን ቤት ላጥብባችሁ። ሄሎ ይህም ቪዲዮ ስታዩት ምን እንደሚሰማችሁ አላቅም። እና በሰማ እያወራሁ ነው። አላስበነንኩም ቪዲዮ እየቀረጽኩ እንደሆነ የሚያውቁት ታሪክ የለም። እና ሚስኪን ነፈር ታሳዝናላችሁ። የምር የጠፍታችሁ ነው ናፍቃችሁኝ። እኔን እኮ ብቻ ነው የፈላጊው እናንተ አትፈልጉኝም እያልኩ ፋሚሊ እየቀባጠርኩ ማለት ነው ሙሉ ቤት ጥብ ያደረግኩባቸው ቪዲዮ ካለቀ በኋላ ማለት ነው። እኔ ምቼን እንዴት እንደሳቀው ማለት ነው። እነሱ ምንም የሚያውቁት ታሪክ የለም እና በደንብ ነው ያጸደውባችሁ ያጠብኩባችሁ። ስለ እሱ እንግዲህ አዝናለሁ እና ፋሚሊዎች፣ ሰብስክራይብ ላይ ካደርጉኝ ስራ የለህም ለምትሉኝ ይሰራለኝ እሺ። ግን እኔ ያክል የማታጸዱ ከኔ በላይ የሚከፈላችሁ ሰዎች ካላችሁ ደግሞ ብጋራችሁ ከደሞዛችሁ ማለት ነው እንድታካፍሉኝ እፈልጋለሁኝ። ጀስት እኔ ይሄ ብቻ አይደለም ስራዬ ሌላ ደግሞ በባለፈው እንደነገርኳችሁ ሶስት ግመሎችና ሁለት ፈረሶች አለኝ። እሱን በቀጣይ ቪዲዮ እንደም አሳያችኋለሁኝ። ቆይ እነሱን አሳያችኋለሁ። ሌላ በረሃ ውስጥ ማሪምን በእግሬ ሁለት ኪሎ ሜትር እንደዛ የሚሆን ሄጄ የምንከባከባቸዋሉኝ። እሺ እና ስራማ በደንብ አለ። የፋሚሊ ምን አስባችሁ ነው? ያው ብዙውን ሰዓት ለሶሻል ሚዲያ ላይ ልታዩኝ ትችላላችሁ። ላይቭ ላይ በዩቱብም ስትሄዱ አለው፣ ቲክቶክም ላይ በላይቭ ስትሄዱ አለውኝ። ሲቀጥል ደግሞ ቪዲዮ አቋርጫ አላቅም። ቲክቶክም ፖስት አለው፣ ፌስቡክም ላይ አለው፣ ዩቱብም ላይ አለው። ግን እኔ የነ ይሄ ቪዲዮቹ ሰዓት አንድ ሰዓት ነው ያለች ሆነን ለማውራት የሳውዲዬ እያያችሁ ነ ሳውዲ እኮ በነገራችን ላይ በአሁን ሰዓት ግን ከኢትዮጵያ ትበልጥብኛለች ለእኔ ፋሚሊ፣ እንደው ለእናንተስ የምር ለእኔ አሁን ከኢትዮጵያ ጋር አላወዳደራትም። ማሪም ምላችሁ እንዲሁ ሰላሟ ብቻ የተሻለ እኮ ነው። እኛ ሾርጣ ይዘናል ብለን ከምናስበው ውጪ ሌላ ምን የሚያሳስበን ነገር የለም። እንደው ነፋ የምትኖርልን እኔ አሁን የመጀመሪያ ገሬ ሳዑዲ ናት፣ ሁለተኛ ሀገሬ ናት ኢትዮጵያ እንጂ የሚባል ነገር የለ። እንዲሁ እንዳይከፋችሁ በዚህ ዙሪያ ማለት ነው። መቼም ሳዑዲዎች ጣዕሟን ታቁታላችሁ። ያው እንግዲህ ስንገባም አማራጭ የለንም የኢትዮጵያ ሀገራችን እና ለማንኛውም ስራ በደንብ አለኝ። እንደምታዩት ይህን የሚያክል ቤት እኔ ነኝ እና በዛ ላይ ደግሞ መስተንግዶ መቼም ታወታላችሁ። ቪዲዮ እየቀረጽኩ የምለቃቸው ሰዎች እኔ ሁላ ሰው ማለት ነው ማርያምን ሻይ ጋኋ የምቀደው እኔ ነኝ። ተአባቸው በዛ ላይ ብዙ ነው። በዛ ላይ ደግሞ ጸባያቸው በቃ የሰላሳውም ሰው የአርባውም ሰው ጸባይ የተለያየ ነው። አንድኛው ና ሲለኝ አንድኛው ሂድ ይለኛል። አንድኛው ተኛ ሲለኝ አንድኛው ተቀመጥ ይለኛል። ማርያምን በጣም የሚያስጠላው እና ያለችኝን ሶሻል ሚዲያ ያለችኝ ጊዜ ወደ ሶሻል ሚዲያ ስለምቀይራት እንጂ ስራ በደምብ አለኝ። እሺ ፋሚሊዎቼ እዛውም ቤተሰብ የማስተዳደርበት ስራ ነዋ። ይኸውላችሁ እንደዚህ እየሰራው ነው። በሶሻል ሚዲያም በዛም በዛም እያልኩ የነገ ህይወትን ለማሻሻል እናንተ ደግሞ የሚሰራን ሰው አበረታቱ። ሰብስክራይብ በቅርቡ ሀምሳ ሺህ መግባት አለበት። ሰብስክራይብ አድርጉ። የምር ሀምሳ ሺ እስኪ ልግባ ደስ ይበለኝ። እንደ ማንኛውም ዩቱበር እኔ ዩቱበር ልሁን። ከዚ ወደ ሀገር ይገባለሁኝ። ሀምሳ ሺ ሰብስክራይብ፣ መቶ ሺ ሰብስክራይብ ካለኝ ሀገር ገብቼ እሰራለሁ። እነ ቶፊክ ከዚህ ገብቶ አደል እንደ ሀገር የሚሰሩት እና እንደ እግዚአብሔር ፍቃድ በዚህ ዓመት ውስጥ መቶ ሺህ ከገባልኝ ሰብስክራይቤ ወደ አገር ገብቻ ሀገር እሰራለሁ። የተለያዩ እንደውም ያሰብኩትም እንደሆነ ታውቃላችሁ፣ የመዳም ቅመሞችን የህይወት ታሪክ ለማዘርዘር ማለት እንደነ እሸቱ እንደነ ሰይፉ ለማድረግ መድረክ ለማዘጋጀት። ያው የመዳም ቅመሞች ጭንቅ እንዳይላችሁ፣ ሀሳባችሁን እየመጣችሁን ጋር በደንብ የምታወሩ ይሆናል። የህይወት ታሪካችሁን የሳኡዲ ጉዞን በተለይ ሳኡዲዎች እና ዱባዮች ማለት ነው። ምንም ጭንቅ እንዳይላችሁ። በነገራችን ላይ እኔ ቤቱን ሳጸዳ ማለት ነው፣ ማርያምን ከሚያስጠላኝ ነገር ከማጥበው ይልቅ ይህን ሶፋውን ወደዛ ወደዚህ የምለው ነገር። ማርያምን ተመልከቱ፣ በጣም የሚያስጠላው ሶፋ መጎተቱ። ሌላው እንኳን በጣም አሪፍ ነበረ፣ አጠበው ጀስት። እኔ ደግሞ ውልውል ልጠርግ ምናምን ነገር አላደርግም። አንዴ ነው ሙሉውን ጥብ የማደርገው። ስለዚህ በጣም ነው የሚጎዳው። ማርያምን እያያችሁ ነ፣ ይህ መጎተቱ ነው በጣም የሚጎዳኝ እና ስራ ይሄን ይመስላል። ስራ የለህም ስትንገላወድ ነው የምትሎ ለምትሉኝ ሰዎች አረስራማ በደንብ አለኝ እያያችሁት አደል እንዲ ባሌና ማጠብ ን ይዤ ሳጥብ ነው የምውለው። እና ያለችኝ ጊዜ ደግሞ ወደ ሶሻል ሚዲያ እቀይራታለሁ። ሰአት ስትኖረኝ ያችኛን ቪዲዮ በመቅረጽ እንደዚሁም ላይፍ በመግባት እና ምሽት ላይ ደግሞ ከአስራ ሁለት ሰዓት በሳውዲ ከአስራ ሁለት ሰዓት በኋላ ይመቸኛል እንደዚህ ተኛ ብዬ ስለምለቀቅ በዛን ሰዓት አሁን ላይቭ ገባለሁ፣ ዩቱብ ላይ ገባለሁኝ፣ ቲክቶክ ላይ ገባለሁኝ። ለዛ ነው ቀን ደግሞ አንድ ሰዓት አለችኝ። አንዷን ሰዓት በስነ ስርዓት ጠቀማታለሁ። ዩቱብ ቪዲዮ ቀርጽባታለሁኝ፣ ቲክቶክ ቀርጽባታለሁኝ፣ ፌስቡክ ቀርጽባታለሁኝ። ስለዚህ ያላችሁን ጊዜ እናንተም እንደኔ ተጠቀሙባት፣ ጊዜ አታባክኑ። ጊዜ ወርቅ ነው ይባላል መቼም በሚዛን ተሸጦ አይደለም ባላችሁ ታይም ስትጠቀሙበት ነው ጊዜ ወርቅ ነው የሚባለው። እና ስራዬ እንደምታዩት ነው መገጠት ነው። እኔ ወንድማችሁ ደግሞ አልበገርም በረሮን በሆን እኮ በነገራችን ላይ እኮ በረሮን እ ያው ትንሹ ያሲኖ በሉኝ። ደግሞ አሁን ሰሞኑን ሀዩ ልቀመው አስቤያለሁ። ያሲኖ ለራሱ ማለት ነው። እስኪ ምን ትመክሩኝ? አላችሁ ሀሳብ አስተያየት ጣል አድርጉብኝ። አገር ገብታለች እኔም አገር ልገባ አስቤያለሁ እና ምናምረው ሁለታችን ነን እኔ እኔና ሀዩ ያሲኖ የራሱ ጉዳይ ይሄ በረሮ እሱም ወደ ሄለን እሄዳለሁ እያለ በውስጥ ማስፈራሪያ እና ዛቻ እያቀረበብኝ ነው። እንግዲህ ከፈለጋቸው እንደፈለጋቸው የሆኑ ግን ሀዩ ብቻ ትቀበለኛለች። ምን ይመስላችኋል? እስኪ እሱንም ሀሳብ አስተያየት እንድሰጡ እፈልጋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ እሺ፣ ፋሚሊዎች አበረታቱ። በጣም ወዳችኋለሁ ከልቤ አከብራችኋለሁኝ። እና ዛሬ ደግሞ ስደውላችሁ የነበራችሁኝ ናፍቃችሁኛል ምናምን እያልኩ ሰቀባጥር የነበረው ቤት ላጥበባችሁ እንጂ ናፍቃችሁኝ አይደለም ከፈለጋችሁ መታነቅ ትችላላችሁ። እንግዲህ ቻሉት፣ ዛሬ ማለት ነው። ማርያምን የረሱኝን ሁላ እየደወልኩ ማለት ነው። ቆይና አደለውም፣ እንዲንፈልጋችሁ። እናንተ ለካ ትፈልጉኝም የሆነ ብጠፋ እንደዚህ ነው፣ በቃ እያልኩ እያለቃቀስኩ ፋሚሊ ሙሉ ቤቱን እጥብ፣ ሳውዲ አረቢያ ላይ። በነገራችን ላይ ሳውዲ አረቢያ ወንድ ልጅ ሴት ላይ የሚያጥበውም ወይም ሰው ላይ የሚያጥበው እኔ እንደዛ ስላችሁ ሰው እንዳይከፋችሁ ማለት የመጀመሪያው ወንድ አጣቢ ነኝ ልላችሁ ፈልጌ ነው። ሁሉም ይታጠብበታል። የሳውዲ ወንድ ያልታጠበበት የለም። እስኪ ያላጠብሽበታለ እቃ ማጠቢ ምናምን እያላችሁ ስልክ እንኳን ምስጅሉት። እኔ ደግሞ በታይሞ የወንዶችን ጥቃት ተወጥቻለሁ ማለት ነው። የእኔ ምስጅሉ እንደዛ ነው። ማሳያች። ሚስተር አወጣው አይደለ እና ወንዶች፣ ደማችሁን መልሽላችኋለሁ። እሺ እናንተ ላይ ማታጥቦ አይቀርም። እኔ ወንድማችሁ በደንብ አድርጌ አጥቤላችኋለሁ። ለማንኛውም አጠበ ይሄን ይመስል ነበረ። ውድ ፋሚሊዎቼ እንደነገርኳችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ እያደረጋችሁ አበረታቱ። የውሎ ቆይቴና ጽዳቴም ስራዬም ይሄን ይመስላል እና ቤቱ በጣም ያምራላ። እስኪ ቤቱን ካስተራራይ ታደርጉኝ አያምርም? እንዲህ ቤቱ የኔ ቢሆን ይህን የሚያክል ቤት ቢኖረኝ ማለት ነው አልሰደድም ነበረ። ምን ታደርጉታላችሁ? ደግሞ ከኒ ከሌሎቹ ቤት የሚለየው ግን ይሄን ዝም ብሎ ሰፊ ነው፣ ጥልል ያለ ሰፊ ነው። ምንም አይነት ክፍል የለውም። ለማንኛውም የሚመቻቸው ቆይታችን ይህን ይመስል አወዳችኋል ወዳችኋለሁ።